ሰላም ዩቲብ ተከታታዮች፣ ዛሬ እንደተለመደ እናንተን እናንተ ነኝ የህልም ፍቺ ይላችሁ ቀርብ ያለሁኝ ከህልሞቹ ጋር መቅደላይ ነኝ። እንደተከታተሉ ጋብዛቸዋለሁ። ህልሞቻችሁ እንዲፈታ መፈልጉትን ኮሜንሴሽን ስ ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ፣ ሼር ማድረግ እንዳረሱ የደሞ ምልክቷንም እጫ እንዳረሱ አዳዲስ ይወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናላ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ቪዲዮቹን የሚያዋቸው ጋብዣቸኋለሁኝ። ሶስት ቪዲዮ አይታችሁ ካልተፈታ አልተፈታም ካላችሁኝ ስር ማስቀመጣችሁ እንዳረሱ የመጨረሻም የምለቀው ቪዲዮ ላይ አስቀምጡልኝ። ቪዲዮ ሲለዝም በማስጠኛ ዩት ላይክ ማድረጋችሁን ግን አትርሱ። ቪዲዮ ሲጀምሩ ላይክ አድርጉ። ሁለተኛ ቻናል ላይንም ሰብስክራይብ አድርጋችሁ ሰብስክራይብ አድርጉ። አሁን ወደ እናንተ ልምፍች ወስጧቸዋሉ። እግዚአብሔር እረኛዬ ነው። ሰላም መቅዲ፣ ሰላም አደራ፣ እንዳታልፊኝ ለሁለተኛ ጊዜ ነው የምጠይቅሽ። ለቤት አዲስ ነኝ። መንገድ እየህዝ ሄድኳ ሱቅ እገባለው። ከዛ ሻማ ስጠኝ እለዋለው። እዛ እሺ ብሎኝ የተቀያየጠ ሻማ ይሰጠኛል፣ ማለት ትንሽ፣ ትልቅ፣ መልኩ የተለያየ ከለሩ ያለው። ከዛ አልፈልግም ቀይር እለው እና ንጹህ ሻማ ነው የምፈልገው እለዋለው። እሺ ብሎኝ ከዛ ዳቤ ወይም ሳሙሌ ይሰጠኛል። ደነግጥ እና ሰውየው አየዋለው ቀና ብዬ። ከዛ መንገዴን ቀጠልኩ። እናም ከሆነ ቦታ ሁለት ሰዎች ቁጭ ብለው አንደኛው ምን ባደርጋት ነው ወደ እኔ የምትመጣው ይላል። ሀይለኛ ነች፣ ምን ላደርጋት ይላል። እኔ እየሰማኋቸው ነው። ከዛ ዘወር ስል ኧረ፣ መጣች እንዳሰማም ብሎ ደንግጦ ዝም ይላል። አደራ እቴ፣ እግዚአብሔር እረኛዬ ነው። ሰላም መቅዲ፣ ሰላም አደራ፣ እንዳታልፊኝ ለሁለተኛ ጊዜ ነው የምጠይቀሽ። ለቤት አዲስ ነኝ መንገድ ሄድኳ ሱቅ ገባለው። ከዛ ሻማ ስጠኝ እለዋ አለው እዛ እሺ ብሎኝ የተቀያየጠ ሻማ ይሰጠኛል። ማለት ማለቴ ትንሽ ትልቅ፣ መልኩ የተለያየ ከለሩ ያለው ከዛ አልፈልግም ቀይር እለውና ንጹህ ሻማ ነው ምፈልገው እለዋለው። እሺ ብሎኝ ከዛ ዳቤ ወይም ሳሞሌ ይሰጠኛል። ደነግጥ እና ሰውየው አይዋለው ቀና ብዬ፣ ከዛ መንገዴን ቀጠልኩ። እናም ከሆነ ቦታ ሁለት ሰዎች ቁጭ ብለው አንደኛው ምን ባደርጋት ነው ወደኔ የምትመጣው ይላል። ኃይለኛ ነች ምን ላደርጋት ይላል። እኔ እየሰማኋቸው ነው። ከዛ ዘወር ስል እረ መጣች እንዳሰማም ብሎ ደንግጦ ዝም ይላል። አደራቴ እሺ እሺ መንገድ ያው የህይወት መንገድ ነው የሚያመላክትሽ። ሻማ ጸጋ ነው። በጣም ቆንጆ ነው። ሻማ ጸጋ ነው የሚያመላክተው። ሌላው ደግሞ መንገድን ቀጠልኩ ያልሺው መንገድ ያው የህይወት መንገድ ነው። በህይወትሽ የሚመጡ ሰዎች ይኖራሉ፣ ግን ያው አንቺን የሆነ እንትን ቀላል አይነት ሰው እንዳሉ በቀላሉ የምትገኝ በቀላሉ እንትን የምትይ አይነት ሰው እንዳልሆንሽ የሚያመላክትሽ ነው። ቆንጆ ነው። በጣም ኃይለኛ ነች ይላሉ፣ እየሰማቸው ከዛ ዝም ይላሉ። ያው በህይወት መንገድ የምታገኛቸው ሰዎች ይኖራሉ፣ ግን ላንቺ ትልቅ የሆነ አመለካከት እንዳላቸው እንትን እንዳለሽ የሆነ ቀላል አይነት ሰው እንዳልሆንሽ የሚያመላክት ነው። ቆንጆ ነው። በጣም ጸጋ ነው የሚያመላክት ። ሻማም እንደዛ ቆንጆ ነው። አለም ሰላም። መቅድን ዲነሽ የሚመስገን ያልተፈታ ህልሞች በቴሌግራም ስክሪን ሹት ብናደርግልሽ ኮፒ በጣም ነው የሚያስቸግረው። ሁለቴ አለፍሽኝ ምናልባት ከተያየሽ ልሞክር ብዬ ነው። ሌላ ልጠይቅሽ። በመጀመሪያ አንድ አይን ብቻ አየው፣ ከዛ ደግሞ ወንድሜ ይመስለኛል ሁለት አይኔን ጠርዝና ጠርዙን ይዞ ጨምቅ አድርጎ ይዘኛል። ህመሙ በጣም ከባድ ነው። ከዛ እንደ ምንም ታግዬ አስለቀቅኩት። ምንድን ነው? ከነቃ በኋላ ህመሙ መርሳት አልቻልኩም። ይህልም ካየው በኋላ እስካሁን አይኔ ይቀጠቀጣል። በእውኑ አምስግ ወቅዴ በጣም ትሁት እንደሆን ሽረዳለው ሽነት ቴሌግራም ያው ለጊዜው አልሰራ ስላለኝ ነው። እሺ ያው ሊንክ ነበረ ግን ያው አሁን ላይ እንትን መግባት ስላልቻልኩ ነው። የሆነ ክሬት አድርጌ ግን እንደ አዲስ እንትን የምንላችሁ ይሆናል። እንደዛ አደርጋለሁ። አይን አንድ አይን ብቻ አየው ሆነ ያው አንድ አይን ብቻ ኖሮች ነው ያው አንደኛ አይን አንድ አይን ታውሮ አንድ አይነት እያየ ከሆነም ያው ስዕለት ካለ ማስታወስ ይኖርብሻል። ሌላኛው ደግሞ የሆነ ነገሮችን እንትን ብለሽ ማታይ ዙሪያሽ የሚፈጠረው የማታይ ከሆነ ያው ለዛ ትኩረት መስጠት እንደሚኖርብሽ፣ ወንድምሽ ጭምቅ አርጎሽ ይዞሽ ነው እንትን ስትያየሹ እና ፔንም ሆኖ ኑሮት ነው፣ ህመም ኑሮት ነው ያየሹ። ስለዚህ ያው አይን በዙሪያሽ ያለውን ነገር ትኩረት ሰተሽ፣ ምናልባት ማየት ያለብሽን ነገር እንደ ማስተዋል ያለብሽን ነገር እንዳታስተዊ ወይም እንዳታይ እያደረገች ሊሆን ይችላል። ስለዚህ ዙሪያሽን በደንብ በጣም መመልከት ይኖርብሻል። በኋላ ላይ የምትጎጅ ወይም ደግሞ ይሁን ለአንቺ ጥሩ ያልሆነ ነገር እንዳይሆን ባለማየት ያንን እንዳታይ እንትን እያረገሽ እየከለከለሽ ከሆነ ዙሪያሽን በደንብ እንዳታይ እያደረገች ከሆነ በሱ እንትን ማለት ነው። በሱ ነገር ያው ዙሪያሽን እንዳታይ እያረገሽ ከሆነ ለዛ ነገር ያው ትኩረት መስጠት ዙሪያሽን በደንብ ማየት ይኖርብሻል። ምክንያቱም በኋላ ላይ አንቺን የሚጎዳ ያው ህመም ሲሰማኝ ነው ያዩት ስላልሽ ያው ህመም ለአንቺ ጥሩ ያልሆነ እንትን እንዳይፈጠር በህይወትሽ አንቺ ጉዳት ላይ የሚጥል ነገር ባለማጣራት በትኩረት ባለመስጠት ማለት ነው ለነገሮች እንዳይኖር ያው መጠንቀቅ ይኖርብሻል ማለት ነው። ያንን ኪሩቤል ሰላም። መግዲ አንድ ጥያቄ ነበረኝ። በህን በተደጋጋሚ በሬ ሲያሳደደኝ ያለው። እንደገና የሆነ ቀን በህልሜ በሬ ወቅቶኝ ውሃ ውስጥ ከተተኝ፣ ከዛ ምንም ሳልሆን በፍጥነት ተነስቼ ከውሃው ውስጥ ወጣሁ። ዛሬ ደግሞ ያየሁትን ጸጉሬ ቅባት ስቀባ አየሁ። በመንፈሳዊ አስተምሮ ምንድን ነው መሊ፣ እባክሽ መንችልኛሽ። በሬ አጋንንት ነው። በሬ አጋንንት ነው ሲውጋሽ፣ ያው ያሹ ከታች እንደ ዛ ብታረጊ መልካም ነው። ቺበት ሁኔታ ካለ ማለት ነው። እዚ ከሆነ ሻው ይመቻል። እንደዛ መጠመቅ መጸለይ በደንብ ያስፈልጋል። ያንን ማረቂ ይኖርብሻል። ምክንያቱም በሬ አጋንንት ስለሆነ ማለት ነው። በሬ አጋንንት ነው። ያው በደንብ መጸለይ ይኖርብሻል። ያንን አድርጊ። ፀጉር ግንቅ ቀባ መቀባ ቆንጆ ነው። ፀጉር ፀጋ ስለሆነ ቆንጆ ነው። ቅባትም እንደዛው መልካም እንትን ነው የሚያመላክትሽ። ግን የበሬው ነገር ግን ጥሩ አይደለም። ሲወጋሽ ጋር ሲያሳድድሽ ብቻ ሳይሆን ሲያሳድድሽ ቢሆን አጋንት ዙሪያ በዙሪያሽ አጋንቱ ውጊያ በዙሪያሽ እንዳለ ነበር የሚያመላክተው። በይበልጥ ደግሞ ሲወጋሽ ጋሽ ነው ያየሽው። ስለዚህ በአጋንት መጠቃትን ስለሆነ በጣም መጸለይ ላይ መጠመቅ ያስፈልጋል ማለት ነው። ወይንሸት ሰላም ላንቺ ይሁን፣ አሜን ለሁላችን። መሄዴ አልተፈታልኝም። በህልሜ መንገድ ሲጠባኝ ሁላለሁ። ሲጠፋኝ ነው ወይ ሲጠበኝ? ሲጠፋኝ ከሆነ መንገድ ሲጠፋ ጥሩ አይደለም። ህይወትን እንዴት መምራት እንዳለብን መቸገርን ነው። ስለዚህ ደግሞ ጥሩ አይደለም። መንገድ ህይወትን መምራትን ነው። የህይወት ጉዞ ነው ያመላክተው መንገድ እና መዘን ላይ ያስፈልጋል። ሲጠፋ ከሆነ ጥሩ አይደለም። ይራን ሰላም መግዲ በህን ማሰሪ ባሏ መኪና ውስጥ ነበረ። ውረድና ወደ ቤት ና ብላ ስትሄድ ሰውየው ደግሞ ወደ እኔ ሲመጣ ለምንድን ነው ወደ እኔ የምትመጣው ብዬ ቆሚ አያለሁኝ። ሴትዮዋ ብዙ ምግብ መድኃኒት አድርጋበት ስትሰጠኝ መድኃኒቱ አድርጋበታለች። አልበላ ምስል ጓደኛዬ ከመብላትሽ ቀድመሽ ለውሻ ስጪ ትለኛለች። ሰውዬ ወደ እኔ እየመጣ ነቃው መግደ በማራፍ ችልኝ። እሺ አሁን ይሄ በደንብ መጠንቀቅ ያስፈልጋል። ምክንያቱም ወደ አንቺ ነው ሲመጣ እና እያለችው ወደ አንቺ ሲመጣ ማየትሽ የሆነ ፍላጎት ወደ አንቺ ጋር ካለው ያልነገር በጥንቃቄ እንትን ማለት ይኖርብሻል። ምክንያቱም ይሄ ያው ባለት ዳርም ነው። እንደገናም ደግሞ የሆነ እዛ ሰው ጋር ሌላኛው ሰው ጋር የሚሰማ ነገር የሚሰማ በዛ ሰው ላይ የሚፈጠር ነገር አለ ያንን ነው የሚያመላክትሽ ጥርጣሬ እንደሚኖራት ያች ሴት ጥርጣሬ እንዳላት ነው። ስለዚህ ያው መጠንቀቅ ትንሽንም ምንድን ነው ካፕሽንም የሆነ እንትን ማድረግ ይኖርብሻል ያ ወደ አንቺ ቀረብ ቀረብ የሚል ከሆነ ወደ አንቺ ፍላጎት እንትን የሚያሳይ ከሆነ ያው መጠንቀቅ እዛ ጋ ይኖርብሻል። ምክንያቱም እዛ ሰው ጋር የሆነ ፊል እያደረገች እንደሆነ እየተሰማት የሆነ እንትንም እንዳለ ነው የሚያሳየው ትንሽ። ስለዚህ ያው መጠንቀቅ ያስፈልጋል። ጉባኤለም መቅደኔ፣ ብዙ ጊዜ ልጄ ካካ እያለ አየዋለሁ። ሰው እንዳያይብኝ ብዬ ሸፈንፍን አረገዋለሁ። ልጄ ገና ሶስት አመቱ ነው። የሚኖረው ከህቴ ጋር ነው፣ እኔ ስደት ስለሆንኩኝ በጣም አጨነቃለሁ። እባክሽ ንገሪኝ። ይባስ ብሎ ትናንት ጊንጥ እግሬን ነክሶኝ ሲሄድ በዘነዘና ገደልኩት። እሺ፣ አይነ ምድር ብር ማግኘትን ሲሳይ ማግኘትን ነው። ቆንጆ ነው፣ በጣም ቆንጆ ነው። ግናችን ግንጥ ሲነክስሽ ማየትሽ መቀኛ ነው፣ ጠላት መቀኛ ነው የሚያመላክተው። ግን ገደርሹ። ስለዚህ ያን ማሸነፍን ነው የሚያመላክትሽ። ጠላትን መቀኛ ማሸነፍን ነው። ስለዚህ ጥሩ ነው። ግን ያው ጥሩ አይደለም። ግን ገስገዩ ነው ያኘሹ። ስለዚህ በጣም ቆንጆ ነው። ካካው ደግሞ አይነ ምድር ብር ማግኘትን ሲሳይ ማግኘት ስለሆነ በጣም ቆንጆ ነው። ሰላም መግዴ ሰላም ተባረኪ። አሜን ብያለኝ። ህልም ያያችው እህቴ ነች። ፈረስ አንገቱ ላይ ገመድ አለው። እሱ ይዛ ስትሮጥ ደከመኝ ብላ አንድ መኪና አስቁማ በመኪና ሄደች። ምን ይሆን እንግዲህ? እሺ፣ ፈረስ ያው ጸጋ ነው። ገመዱ ዕድሜ ነው፣ ቆንጆ ነው። መኪና ደግሞ ህይወት ከመንባር ጋር የተያዘ ነው። ያው የማታውቀው መኪና ውስጥ ምናምን ከሆንች መጠንቀቅ ያስፈልጋል። ህይወታውን ባላስፈላጊ ምትል እንዳትል መጠንቀቅ፣ ህይወታ በምመራበት ጊዜ ያው በማስተዋል እንዲሆን ማለት ነው እና ያ ፈረስ ቆንጆ ነው። ጸጋ ነው። ገመቱም ገመቱም እድሜ ነው። እንደ ተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰቡን ላይክ፣ ሼር ማድረግ እንዳረሱ የደወል ምልክቷንም መጫ እንዳረሱ አዳዲስ ይወጣ እንዲደርሳችሁ ማለት ነው። ሁለተኛው ቻናሌን ሰብስክራይብ አድርጉ። ላይክ ማድረጋችሁን ይህን ቪዲዮ እንዳረሱ። ለዛሬ ይህን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። መልካም ጊዜ።